ድስት የለኝ። ያንቺ አለ አደራ። አንተስ እድሜም ገፋ። እንደገና ረጅሟል፣ አጭሯል እቺ መካከለኛ ወፍራም፣ ወደ ስድስት ወደ ሰባት አካባቢ ሴቶች አመጣ። ተው እንጂ ምን አባትህ፣ እኔንም ብሶቴን አታብሰኝ። እና ምን ሆነህ ነው አሁን? እዚህ ተሰው ጓሮ አረጀው እኮ፣ አረጀው። አንድ ልጅ አረጀው፣ እና ገረበኝ። እስቲ አሁን አይ

ተጋብቶታል አይሄድንም፣ አይሄድንም፣ ሰውዬው አይሄድንም። እንሞክር እድላችን እንሞክር፣ በ በር። እንግዲያስ እንደዚያ ትሆንማ። ምን እንጥኑ ነበር ኮቼሮዊቱን ምን ይቱን እንድትላርጌ፣ በእናትህ ላይ አንድ ቀን ወስጄ እረኩቼው ብመጣ ከዚያ በኋላ እንዲወጡ ነበር። እንደሚጠብቅ ሰው ደግሞ የምን መጠበቅ ነው? ዝም ብለህ አደራ ሰጠን መምጣት ነው። የተጠበል የምትልንህኳ መመኛር ሰምታይለ በር ተነስ እስቲ ዳምጤ ዘንድ አደርሰን እንምጣ። ወደ ዳምጤ እያየርን ነው። አዎን ተነስማ።

ቲና፣ አንተ እንደው ምን እናደርግ ብለህ ነው? ታች መንደር አካፋውን ላክልኝ ብሎሃል በልልኝ። በቀደም ዕለት እንደወሰደው አልመለሰውም፣ አልመለሰውም ድማ ተሎ ተሎ ከሰዓት በኋላ ቡና ወር ጀመርን

መቧዘዝ ዝም ብሎ ቧዞ ቧዞ። ይኸውልሽ ሳናስበው አንዱ መንገድ ላይ ወድቆ እንዳይገኝ። ይሄ ደም የሚባል ሰው ጥሩ ላይ አይደለም። ነው ነው እውነት ልብህ የከጀላታለች እንደሆነ ጠቁመኝና፣ እሷ ዘንድ ደጅ ራ የለም። ማን ሙታውን እኔ ይመጣሉ። አንድ ሳምንት ቆይተው እንዲሁም ስትል ትኖራለች፣ ቤቷን ትሰራለች። ሰውዮ ሰው አይደለም፣ አንቺ እንዲሁ አንድ ሁለት ቢናገር ነው እንጂ ዝም ብሎ እንዲሁ ሁለት ስህተት ነው ይባላል፣ አምስት ነው ስድስት ደረሰ። በማውጣት በማስገብ መክሮም ታልሆነ፣ በቀደም ዳምጤ እንደዚያ ወቅሶ ወቅሶ ለቀቀው። እኔ አልኩት እንዲ አለ። አሁን እንዲሁ ምን አባቴ ይሻለኛል እንዲው እናንተ የምትሉት ነገር ታላችሁ። ብጌ እኮ ነው ወደዚህ የመጣው። ያ ከፋል። የማመጣቸው የሚሄዱ ብጌ ማስበው ማለት ነው የማመጣቸውን

መጓ ተቀመጭ እንጂ። ወደእው ጉዳይ ሲመጣ አዲሽ ነበር። ዝም ብሎ ቅጥቃጤ ነው ሲያሰቃየኝ ደ እንዴት ነው?